ምነካሽ ያጎረሰሽን እ ነካሽስንን ስንቱን ሰላም ውድና የተከበራችሁ የኛ ውድ ፋሚሊዎች እንዲናችሁ እኔ አለው እግዚአብሔር እናንተም እናንተን በያላችሁ በሰላማችሁ ብዝትበልኝ እንዴት ናችሁ ዛሬ እያደረግ ያለው ኤሪ ምንድን ነው? ኤሪ ምንድን ነው? አይ ኖ ምን እንዳስብ ነው የምጠብቀው? ሴት ቤት ገብተህ ምን እንዳስብ ነው የምጠብቀው? ቡና ተፈልቷል፣ ቡና ትጠጣለህ ተብዬ ነው የመጣሁት። ኦኬ ለቡና እዚህ ድረስ መጣህ? ምንም ችግር የለውም። ጓደኛዬ ቤት ነው የመጣሁት። ቡና ፈልገህ ነው የመጣሁት? ሌላ ቦታ ቡና የለ ነው? እኔ ስለጠራው አክብሮኝ ነው የመጣሁት ሌላ ነገር ለመፍጠራት ሞከረ። የፍሬም ቃ ቤቷ መጣ አይደል? ቢያንስ የሰው ቤት ነው። አንበድበት ካሜራ መያዝ አስፈላጊ ነው። ልታወራኝ ነው? ምንድን ነው? ችግር አለ? የተፈጠረ ነገር አለ? እኔ ማለት ከእኔ ጋር ነገር ካለ

ከሷ ጋር ምን እንዳለን እንኳን አንተ ታውቃለህ። ስለዚህ አንተ በቃ ብቻሽን ያውራሽና ከዛ በኋላ እንገናኛለን። አንተ ፊት ነው ወራት ቁጭ መጨቃጨቅ፣ ምናምን መከራከር፣ የተጋባችሁትን ነገር በቃ ቁም። እኔ ከእሱ ጋር ያለኝን ነገር ፈትቻለሁ። አዲስ ነገር በቃ እዚህ ተገኝቷል። አለቃ አንተ ምትሆን ስለዚህ እሱ ቁጭ ብለን ድረስ፣ ይኸውልሽ እርዱ ነገር ነው ቤትሽ ድረስ የመጣሁት አንድ ነገር ነው እሱ። ይህ ልጅ ፍቅረኛ አለው። ትላንትና ያው ሁሉ ነገር ሲፈጠር አይተሻል። እሱ እንደሚያፈቅራት እንደሚወዳት ግልጽ ነው። ስለዚህ አንቺ ከጎኑ ምንም እንድትሰሪ አትችይም። ለወራሽ የመጣሁት ስለዚህ ጉዳይ ነው። ካሁን በኋላ ከአንተ ጋር እንድትሆን አትፈልግም እንጂ ልጅ ማለት ከአንተ ጋር ላያት አልፈልግ፣ ማርክ። እንደ አንተ ስላልከኝ እኮ አይደለም። ጓደኝ ነ ጀመር መሆን የሌለብኝ እሷ እኮ ናት ፈቃቀራሉ። አንዱ እየሰማሽ ነው። አማርኛ ይገባሻል አይደለም? ግን ያ ሁሉ ነገር እያደረገች ከእሱ ጋር ልትቀጥል አትችልም። ተረዳኸኝ? ኖ እየተረዳዎች አለ ልጁ እያዘነ ነውሽ። ከዚህ በላይ ምንንላችሁ ከማላቸው ጨርቄን ጥዬ እስከ ጠፋ ነው የተጠበቀው ማርክ ለምን ነው ከመሀል የማታስወጣት? ማርክ አለኝ፣ ኤፍሬም አምና አለኝ ብዬ ነው። እሷን ማስወጣት እንደ ጓደኛዬ ናት። እሺ የምታፈቅር ልጅ እኮ አለች፣ የምትወድህ ልጅ አለች። ኦኬ ብቻ ነው ማፍቀር ምን እንደሆነ ጠይቃት እስቲ። ፍቅር ማለት ምን እንደሆነ ነው አይደለም ለእኔ ሳይሆን ይኸውልህ ፍቅር ራሱ በሰው አንደበት ሲገለጽ ፍቅር እንዴት እንደሆነ ታስረዳ ነው እያልኩ ያለሁት ፍቅር እንደዚህ ከሆነ ማርክ ዛሬ እዚህ ድረስ የመጣሁት አንተ እዚህ ለምትኖር አላውቅም ነበር እኔም ቡና ጠጣ ተብዬ ነው የመጣሁት ቡና ጠጣ ምንም ጠጣ አይመለከተኝም ምንም ነገር ጠጣ ከፈለክ ስለዚህ አንቺ ግን ከመላቸው ውጭ አንተ አደለክ እንድትወጣ የምትነግረኝ እኔ እየነገርኩሽ ነው ይደብርሻል ህይወት አንተ አትኖሮ። ስለዚህ ልውጣ አልችልም። ለብሮዝ ለሰማታ ይዘት እሺ፣ እኔ ለመቆጣት ነው። ስለዚህ ከቤት እንድትወጣል እንፈልጋለሁ። እኔ ኮ በሰላም እንድናውራ ብዬ ነበር። ምን እንደሆነ ገብቶኛል። እኔ ከቤዛ ጋር እንድሆን አንተ እሷን ለማስወጣት ነው እዚህ ድረስ የመጣ። ነገር ግን የሁለታችንን ጸብ እሷ አይደለችም ምክንያቱ። ግን ማንም ሊሆን ይችላል እ ከአሁን በሰት ዘምሮ እሷ አጠገብክ እንድትሆን አልፈልግም ማርክ። ትሆናለች ፍሬ በምንም አልከኝ፣ በምንም ትሆናለች። ነገር ግን እኔና እሷ አንድ ለመሆናችን ምክንያቱ እሷ ከሆነች

ቶች ከሆነ ሌላ ችግር ይፈጠራል። ስለ ልጁ ስሜት ማትጨነቅ ከሆነ እሺ፣ አልጨነቅም። ቶኑ አልጨነቅም። እሺ፣ ራስ ወዳድ ነሽ። ስለዚህ አንቺ በጣም አሰብሽለት። በቃ እሱ ሰላሙን ማግኘት አለበት። እሱ ከኔ ጋር ስለሆነ ስላልሆነ ለምን ማትወጪ? ወንዲ ፍቅረኛ አለው እኮ ልጁ። ሰላሙን እየሰጠችው አይደለም። ከመጣው ጊዜ ጀምሮ ራስ እንዴት ነው ፍቅረኛሞች ማል ገብተሽ ግግም ብለሽ እንደዚህ ጭራሽ ወንድ ቤትሽ ጠርተሽ ምናምን ወደዱ ሰዎች። ሰው ገባም አልገባም መታረቃቸው አይቀር እሺ። ከታ ከሷ ጋር ጣም ተመችቶታል። እኔ ተመችቶኛል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

ስለዚህ ቤዛ ፈልገው አይደለም። ስለዚህ በቃ እንዲናገረኝ ለኔ ክብር አሳየችኝ። እዛ ጋ እዛ ጋ ለኔ ብዙ ነገር አሳየችኝ አይደል? በጣም ደስ ብሎኛል። ሌላ ማን ራሷ ለዚህ ሁሉ ነገር ተጠያቂውም ራሷ ናት። ማርክ ሌላ ችግር ነው በቃ

ምንም አትሰራም እዚህ። እሺ ና አንይድሽ፣ ና እናወራለን። ና ማርክ፣ እናወራለን። እንደ አዋቂ ልታወራ ነው አይደል? አሁን ጊዜ ነው

ሰላም ሰላም፣ ኦኬ፣ አንተ ክብር ስላለህ ነው። ልጅቷ እንደዚያ እያለቀሰች አፈቅራ ያለ ወዳሉ ስላለች ለአንተ እሱ ከእንትን ነው በምን ማለት አንተ ክብር ስላለህ ቤት ድረስ መታ፣ ቤት ድረስ መታ፣ እያለቀሰች ስታወራክ፣ ለአንተ ለማልቀስ ለማልቀስ ምን? አይ ስለወደደችኝ እንዴ አንተ እንደዚያ ቢኖር እንደዚህ አታደርገኝ። እራሱን የምትደብቀው በሴት ቤት ነው። በቃ አብራኝ ያለችው እሷ ናት። ጓደኛ አይ እሱ ቤት ተደብቅ ጎበዝ። ስለዚህ ሴትነት አይደለም። በቃ ሰላም የሚሰጠው እዚህ ቤት ውስጥ ነው አይደል? ከእኔ ጋር ነው። አሁን ሰላም ነው። አንተ እስከምትመጣ፣ አዎ ሰላም ነበር። በዚህ ማለት ነው። እኔ እሷንም ስተዋት ነው። አንተ ማለት ይገባኛል፣ ያንተን ፍላጎት ከእሷ ጋር። እሷ ስትጎዳ ማየት አትፈልግም፣ አውቃለሁ። ነገር ግን እዚህ ጋር ደግሞ እኔም እየተጎዳሁ ነው። ምን ያለሁት፣ አፈቅርሻለሁ፣ አፈቅርሻለሁ፣ አፈቅርሃለሁ፣ በጣም ብዙ ጊዜ ተባብለናል። ሶ ያንን ነገር ደግሞ እስኪ ጋብቻ ፈጥረን እኮ አንተ ከሴት ጋር

የዚህ ሁሉ ምክንያት ደግሞ እራሷል እኔን እያፈቀሩ መጠራጠር ቤት ሀገር ነው፣ ቤት ሀገር ነው። እስኪ ንገረኝ፣ አንድ ፍቅረኛ የምላት እያፈቀርኳት በእኔ ላይ ሌላ ሰው ዳረበብኛል ብላ የምትጠራጠረኝ ከሆነ ለምን አብሬያት እኖራለሁ? ማርክ፣ እያፈቀርኳት ለጊዜው ነው እንጂ ይቀጥላሉ። ከመውጣት መፈልግ አለመፈለግ አይደለም። እኔ አይደለሁም ያጣሏቸው ኖ አታያቸው፣ ማለት አታያቸው ኦሬዲ ተጣልተዋል አይደለ? ስለዚህ አሁን አልወጣም። ሌላ ችግር እንዲፈጠር ነው የፈለግው? ሰላም እሰጣለሁ። ሌላ ችግር ትልቅ ቦታ አለው። አንድ ነገር ልንገርህ፣ የምታስብላት ከሆነ እሷ እንደዚህ እየሆነች እንደዚህ እያደረገች ምንም እንድትመለስም እኔም እሷ ማርክ እኮ እያደረግ ያሉ ነገር ትክክል አለም። ለብሮ ሰው ላይ ብቻ ብፈርደው ሰላሙን ያገኘው ሴት ቤት ነው። ስለዚህ ወንድ ጋር ውሰዳት በቃ፣ ሰላሙን ታገኛለች። ደግሞ ፍላጎቷ አንተን እሷ ማድረግ ነው በቃ። ይህን ደግሞ ትፈልገዋል አንተ